ያሉ ፈየስፉነሁ ብልጅስም ወልአዕዳእ እንደዚሁም አላሁ ሱብሃነሁ ወተዓላን በአካልና በክፍል አካላት ይገልጹታል አሉ ሰይዱና ዓሊ ብን አቢ ጣሊብ። እንደነዚህ አይነት ልጆች በመሰረቱ የአሕባሽ መራኪዞች ላይ ሰነዳቸው የማይታወቁ ንግግሮችን የእነሱን አቂዳ የሚደግፍና እነሱ የሚጠሉትን አካል ደግሞ የሚነካ መስሎ የሚታያቸውን ሰነዱን ሳያጣሩ ትክክለኛ ነው ትክክለኛ አይደለም የሚለውን ነገር ሳያጣሩ ቀጥታ ያቀርቡላቸዋል፣ ያሳፍዟቸዋል። በትክክልም ኩቱበል ሐዲት ላይ የማይታወቁ አራቱ የሱነን ባለቤቶች ዘንድ የማይታወቁ ዘገባዎችን ይዘው በመምጣት በታላላቅ አኢማዎች ብሎም ደግሞ በምንወዳቸው ብርቅዬ ትውልዶች በሶሓቦች ላይ የተለያዩ ቅጥፈቶችን ትሰማላችሁ። ሱብሓነላ። የእነሱን አቂዳ የሚደግፍ ነገር ይምጣ እንጂ ትክክል ነው፣ ትክክል አይደለም የሚባል ማጣራት ውስጥ አይገቡ። በሰሓቦችም ላይ በሌሎችም ላይ በትክክለኛ ሰነድ ያልመጡ ያልተረጋገጡ ቅጥፈቶችን ከሚያሰራጩ ውስጥ አሕባሽና ሽአ ናቸው። ሽአዎችም ልክ እንደዚሁ በአልይ ላይ የተለያዩ ቅጥፈቶች አላቸው። ለማንኛውም አሕባሽ በዚህ ላይ የተመሰረተ ጀማዓ ነው። እንግዲህ እንደሰማችሁት እንደተለመደው እንግዲህ ተቀጠፈው ቅጥፈት አሁንም በአልይ ላይ ነው።

በትክክል አልይ ለማለታቸውን ለማወቅ ይህንን ዘገባ ከአልይ በዘገበው ሰው መካከልና በአልይ መካከል ትክክለኛ ሰነድ መኖሩን ማረጋገጥ ይኖርብናል። ምክንያቱም ይህ ዲን የመጣው በሰነድ ነው። በትክክለኛ ሰነድ የመጡትን ነገራቶች ነው የምንቀበለው። ሶሒሕ ሙስሊም ላይ በሰነዳቸው ከኢብኑል ሙባረክ እንዲህ ብለው አውርተዋል። አልእስናዱ ሚን ዲን ወለውለልእስናዱ ለቋለ መንሻአ ማሻ ሰነድ የዲን አካል ነው። ሰነድ ባይኖር ኖሮ የፈለገ ሰው የፈለገውን ይናገር ነበር። ስለዚህ ይህንን ከአልይ የወሩት ማን ናቸው? ኢብኑ ልሙዓሊም አልቁረሺ ነጅሙ ልሙህተዲ ወረጅሙ ልሙዕተዲ በተባለ ኪታባቸው ላይ ከአልይ ረዲየላሁ አንሁ ይህንን ዘገባ አውርተዋል። መቼ ነው የሞቱት? 730 አካባቢ በሂጅራ አቆጣጠር። አልይ ረዲ ላሁ አንሁ መቼ ነው የሞቱ? በአርባኛው ሂጅራ። ኢብኑ ልሙዓሊምና በአልይ ረዲ ላሁ አንሁ መካከል ምን ያክል ክፍተት አለ?

አለበለዚያ ልክ እንደ ሽአዎች አልይ ያላለውን ነገር አህባሽም በዚህ አይነት መልኩ መቀጠፍ ጀምሯል። በሳቸው ስም የሚቀጠፉ ቅጥፈቶች በስተዋል። በየመርከዙ ያንን ውሸትና ቅጥፈት እያፈዙ እየመጡ ነው። በዚህ መልኩ ነው እንግዲህ ዲኑን መጫወቻ የሚያደርጉት። በዚህ መልኩ ነው ዲኑን መቀለጃ የሚያደርጉት። እንደሚታወቀው ሰነድ ላይ እንቅጣዕ ካለበት የሙንቀጢ ሓዲስ ሑክሙ ምንድን ምንድነው? ዶዒፍ ነው። እዚህ ሰነድ ላይ ደግሞ እንቅጣዑ በአንድ ግለሰብ ምክንያት ብቻ አይደለም። እብኑ ልሙዓሊምና በአልይ መካከል ምንም አይነት ጭራሽ የተጠቀሰ ነገር የለም። እዚህ ይህ አሠር ከአልይ ረዲየላሁ አንሁ ለመጽደቁ ለመፅደቁ ምንም አይነት ማስረጃ የለ።